አሁን ደግሞ በዜና መጽሔታችን የ የሀገር ውስጥና ዓለም አቀፍ ስፖርታዊ መረጃዎች ይቀርባሉ። ዳናዊት ሲሳይ መረጃዎች ልታጋራን እዚህ ስቱዲዮ ተገኝታለች። እንደምን ዋልሽ ዳናዊት? ደህና ነኝ፣ እግዚአብሔር ይመስገን። እንዴት ዋልክ? ደህና ነኝ። መልካም ቆይታ። አመሰግናለሁ አብራችን ቆዩ። የሀገር ውስጥ ዜናዎቻችን ቀዳሚዎቹ ናቸው። በ2015 ቤትኪንግ የኢትዮጵያ ፕሪሚየር ሊግ የተሳተፈው ባህር ዳር ከነማ እግር ኳስ ክለብ የአፍሪካ የውድድር መድረክ ተሳትፎ ቦታን አሳክቷል። አሰልጣኝ ደጋረገ ግዘው ክለቡን ለማሰልጠን ሲስማሙ በሶስት አመት ውስጥ ባህር ዳር ከነማን በአፍሪካ የውድድር መድረክ ለማሳተፍ የገቡትን ቃል በክለቡ የመጀመሪያ አመት ቆይታቸው አሳክተዋል። ለዚህም የክለቡ ስኬት ጠንክረን መስራታችን ዋናው ምክንያት ነው ሲሉ አሰልጣኙ ተናግረዋል። ኃይሉ አዳነ ተጨማሪ አለው። የባህር ዳር ከነማ የ2014 የውድድር ዓመት የቤትኪንግ ኢትዮጵያ ፕሪምየር ሊግ ቆይታ አስቸጋሪ ወቅት ነበር። ክለቡ በኢንስትራክተር አብራ መብራቱ እየተመራ መልካም አጀማመር ቢያሳይም የሊጉ ጨዋታዎች እየተጠናቀቁ በመጡበት ወቅት ግን የመውረድ ስጋት ውስጥ ገብቷል። የጣና ሞገዶቹ በሊጉ መቆየታቸውን ያረጋገጡት የውድድር ዓመቱ መርሃ ግብር ሊጠናቀቅ ሁለት ጨዋታዎች በቀሩበት ወቅት መሆኑ ያሳለፈውን ፈታኝ ጊዜ ያሳያል። ከአስቸጋሪው የ2014 የውድድር ዓመት የሊጉ ጉዞ በኋላ ክለቡ በ2015 ተመሳሳይ ችግር እንደ እንዳይገጥመው በሊጉ ስም ያላቸውን ተጫዋቾች በማስፈረም የ2015 ዝግጅቱን ቀደም ብሎ ነበር የጀመረው። በኢንስትራክተር አብርሃም መብራቱ ፍላጎት ክለቡ ተጫዋቾችን አስፈርሞ ወደ ቅድመ ዝግጅት ከገባ በኋላ ግን የጣና ሞገዶቹ ያልታሰበ የአሰልጣኝ ለውጥ ለማድረግ ተገደዋል። በሀገራዊ ግዴታ ምክንያት ኢንስትራክተር አብርሃም መብራቱ ክለቡን መልቀቃቸው እውን ሲሆን አሰልጣኝ ደጋረገ ይግዛው ቡድኑን ለሶስት ዓመት ለማሰልጠን መስማማታቸውም የወቅቱ የክለቡ ውሳኔ ሆኗል። በቤትኪንግ ኢትዮጵያ ፕሪምየር ሊግ ወልቂጤ ከተማን በማሰልጠን በላይኛው የሊጉር ከን ብቅ ያሉት አሰልጣኝ ደጋረገ ይግዛው የጣና ሞገዶቹን ሲረከቡ የተጫዋቾች ምልመላ ከተጠናቀ ለመለቀቅና የሊጉ መርሃ ግብር ሊጀመር ጥቂት ቀናት በቀሩበት ወቅት መሆኑ የአሰልጣኙን ስራ ፈታኝ አድርገዋል ተብሎ ተገምቶ ነበር። በአማራ ባንክ ጣና ዋንጫ ላይ የተሳተፈው ባህር ዳር ከነማም ከምድቡ ማለፍ ሳይችል ቀርቶ በጊዜ ሲሰናበት የአሰልጣኝ ደጋረገ ይግዛው ኃላፊነት ፈታኝ መሆኑን ሀይቀር ያስመስሎታል። ከአማራ ባንክ ጣና ዋንጫ መርሃ ግብር መጠናቀቅ በኋላና የሊጉ መርሃ ግብር ከመጀመሩ አስቀድሞ የአማራ ሚዲያ ኮርፖሬሽን በአሰልጣኝ ደጋረገኝ ግዛው የክለቡ የመጀመሪያ የልምምድ መርሃ ግብር ላይ ተገኝቶ ለአሰልጣኙ በቀጣይ በክለቡ በሚኖራቸው የሶስት ዓመት ቆይታ የረጅም ጊዜ እቅዳቸው ምን እንደሆነ ጠይቋል። ባህር ዳር ከነማ ጠንካራ ተፎካካሪ ቡድን ሆኖ በሊጉ የሚመጣበትና እንዲሁም ደግሞ በረዥም አመት ቅሉ በአፍሪካ መድረክም ተሳታፊ የሚሆነውን ጠንካራውን ባህር ዳር ከነማ ለመገንባት ከስራ አጋሮቼ ከሆንን ጠንካራ ስራ እንሰራለን ብዬ አስባለሁ። አሰልጣኙ በክለቡ የመጀመሪያ ልምምዳቸው በሰጡት አስተያየት የጣና ሞገዶቹን በረጅም ጊዜ እቅድ በአፍሪካ የውድድር መድረክ ክለቡን ማሳተፍ እቅዳቸው መሆኑን ቢናገሩም ይህንን እቅዳቸውን ግን በክለቡ የመጀመሪያ ዓመት ቆይታቸው አሳክተውታል። በእርግጥ ይህ ስኬት በቀላሉ አልተገኘም፣ በላ አስጨራሽ ትጋት እንጂ። የክለቡን የአማራ ባንክ የጣና ዋንጫ ውድድርና የሊጋ አጀማመሩን ለተመለከተ ባህር ዳር ከነማ የአፍሪካ የውድድር መድረክ ተሳትፎን ያሳካል ብሎ ለመገመት አስቸጋሪ ነበር። በተጫዋቾችና በአሰልጣኞች ጥረት ግን የጣና ሞገዶቹ በአፍሪካ የውድድር መድረክ በታሪካቸው ለመጀመሪያ ጊዜ መሳተፋቸውን አረጋግጠዋል። ከዚህ የክለቡ ታሪካዊ ስኬት በኋላ አሰልጣኝ ደጋረገ ይግዛው በሶስት ዓመት ልናሳካው ያቀርነው እቅድ በአንድ ዓመት መሳካቱ የጠንካራ ስራ ውጤት ነው ሲሉ ነግረውናል። እጅግ በጣም አስደሳች ጊዜ ነው ያሳለፍነው። እጅግ ትልቅ ደስታ ነው የተሰማን። እግር ኳስ ፕሮሰስ ነው እየገነባህ እያጠነከርክ የበለጠ እየሰራህ ኮንሲስተንሲ ያለው ቡድን መገንባት እቅዳችን ነው እና በአንድ ጀንበር ይህንን ነገር አሳካለሁ ማለት መታበይም ይሆናል እና እንደ ቅድ ስናስቀምጠው ክለባችን ከመጣበትም መንገድ አኳያ እንግዲህ አምና ያሳለፈውን ጊዜ ሁላችንም እናስታውሳለን። ያ ጊዜ ተመልሶ እንዲመጣ አንፈልግም፣ በክለባችን ውስጥ ማንም አይመኘውም። ሆኖም ከዛ ስሜት ተላቀን ወደ ውጤታማ ጎዳና ለመጓዝ ስራ ይጠይቃል እና በሂደት በሶስት አመት ውስጥ ጠንካራ ክለብ ለመገንባት አቅደን ነበር የተነሳ ነው እቅዳችን። ከሶስቱ አመት በመጀመሪያው ዓመት ቀድሞ ያሳካንበት ሁኔታ ነው ያለው ይህ እንግዲህ የሚያሳየን ትኩረት ሰጠ ለእያንዳንዱ እንቅስቃሴ ከሰራን የማናሳካው ምንም ነገር እንደሌለ የሚያሳይ ነው። በሁለት ሺ አስራ አራት በክለቡ አስቸጋሪ ጊዜ ያሳለፉ ተጫዋቾች ዘንድሮ ከአስደናቂ አቋም ጋር ለብሔራዊ ቡድን እስከ መመረጥ ደርሰዋል። ለክለቡ ስኬት ከሚጠቀሱ ተጫዋቾች መካከል ደግሞ ሦስቱ በዓመቱ ኮከቦች ምርጫ እጩ ሆነው ቀርበዋል። ይህ ደግሞ ከክለብ በተጨማሪ ተጫዋቾችን በግል ስኬታማ የውድድር ጊዜ ስለማሳለፋቸው ማሳያ ነው። የቤትኪንግ የኢትዮጵያ ፕሪሚየር ሊግ የአመቱ የመጨረሻ መርሃ ግብር ጨዋታዎች እየተከናወኑ ነው። ዛሬ ሁለት ጨዋታዎች ሲከናወኑ ቀን 9 ሰዓት ላይ ባህር ዳር ከነማ ከወላይታ ዲቻ፣ ምሽት 12 ሰዓት ላይ ደግሞ ኢትዮጵያ መድን ከሀዲያ ሆሳዕና ይጫወታሉ። በአሰልጣኝ ደጋረገ ጊዜው እየተመራ የካፍ መድረክ ተሳትፎን ያረጋገጠው የጣናው ሞገድ ወላይታ ዲቻን የሚገጥመው ባህር ዳር ከነማ በ57 ነጥብ ሁለተኛ ደረጃ ላይ ሲገኝ ወላይታ ዲቻ በሀያ ነጥብ ቆጥራ አስረኛ ደረጃ ላይ የተቀመጠው በጨዋታውም ለባህርዳር ከተማ ምንም አይነት የደረጃ ለውጥ የማይመጣበት ሲሆን፣ ወላይታ ዲቻ ደረጃውን ለማሻሻል ይረዳዋል። ምሽት 12 ሰዓት ሲሆን ደግሞ ኢትዮጵያ መድን ከሀዲያ ሆሳዕና ይጫወታሉ። የቤቲንግ ኢትዮጵያ ፕሪሚየር ሊግ የ2015 የውድድር ዓመት ነገ ዘጠኝ ሰዓት ቅዱስ ጊዮርጊስ ከድሬዳዋ ከተማ በሚያደጉት ጨዋታ ይጠናቀቃል። የሊጉን ዋንጫ ቅዱስ ጊዮርጊስ በተከታታይ ለሁለተኛ ጊዜ ሲያሸንፍ አርባምንጭ ከተማ ለገጣፎ ለገዳዴና ኢትዮ ኤሌክትሪክ ደግሞ

የአዲስ አበባ የሁለተኛ ምዕራፍ ግንባታ 65 ከመቶ መጠናቀቁን የባህልና ስፖርት ሚኒስትሩ ቀጀላ መርዳሳ ተናገሩ። የአዲስ አበባ ስቴዲየም ግንባታን አስመልክቶ መግለጫ የሰጡት ሚኒስትሩ አዲስ አበባ ስቴዲየም በመስከረም ወርም በኋላ ጀምሮ ጨዋታዎችን ማስተናገድ እንደሚጀምር ገልጸዋል። ባዘ መኮንን ከአዲስ አበባ ተጨማሪ አድርሰውናል። ከ50 ዓመታት በላይ አገልግሎት የሰጠው የአዲስ አበባ ስቴዲየም በ2013 ዓ ም ሰኔ ወር ላይ ነበር እድሳቱ የተጀመረው። በወቅቱ የነበረው የኢፌዴሪ ስፖርት ኮሚሽን በአንድ ዓመት ውስጥ እንደሚጠናቀቅ ገልጾ የነበረ ቢሆንም እድሳቱ ከተባለው ጊዜ በላይ ወስዷል፣ አሁንም አልተጠናቀቀም። የኢፌዴሪ ባህልና ስፖርት ሚኒስቴር የስታዲየሙ እድሳት ያለበትን ደረጃ አስመልክቶ መግለጫ የሰጠ ሲሆን ሚኒስትሩ ቀጀላ መርዳሳ ስታዲየሙ ከጥገና ባለፈ ሙሉ እድሳት እንዲደረግለት እና ደረጃውንም የጠበቀ እንዲሆን በማስፈለጉ ከተባለው ጊዜ በላይ መውሰዱን ተናግረዋል። ቀደም ሲል የተጀመረው በጥገና መልክ ነው፣ ለመጠገን ተብሎ ነው። አሁን ጥገና አይደለም፣ ኦልሞስት እድሳት ነው። ሪኖቬሽን፣ እንደ አዲስ መልሰን ለመገንባት ነው። እርምጃ የወሰን ነውና እንደ ጥገና የሚገመት አይደለም። ጥገና ቢሆን ኖሮ ባለፈው ዓመትም ሊያልቅ ይችል ነበር። ግን አንዱን ቦታ ጠግናል፣ ሌላው መቅረቱ ቡራቡሬ ይሆናል፣ ጥሩም አይሆንም። የተሟላ ስታዲየም እንዲሆን ለሕዝቡ አገልግሎት መስጠት የሚችልበት ለስፖርተኞች በተገቢው መንገድ አገልግሎት ሊሰጥ የሚችል መስፈርቱን ያሟላ ስታንደርዱን የጠበቀ ስታዲየም መሆን አለበት። የሁለተኛውን ምዕራፍ እድሳት ያሸነፈው ተቋራጭ የአንድ አመት ውል መውሰዱ የተገለጸ ሲሆን ስራዎችን ከተባለው ጊዜ ፈጥኖ ጭምር እየከወነ መሆኑን ሚኒስትሩ ገልጸው፣ የአዲስ አበባ ስታዲየም ከመጪው መስከረም ወር ጀምሮ ጨዋታዎችን ለማስተናገድ ዝግጁ እንደሚሆንም ጠቁመዋል። ለድጋፍ እየተገጠመ ያለው ወንበር ወደ 22ሺህ ነው። በዚህ በኩል ደግሞ በቪአይፒ በኩል ገና የሚገጠም ወንበሮች ወደ 2300 የሚሆኑ ይገጠማሉ። የወሰዱትን ኮንትራክት ወደ 65% ጨርሰው ወደ 35 ነው ቀሪዎቹ ደግሞ በቶሎ የሚያልቁ ናቸው። ከባድ ከባዶቹ አልቀዋል። ለምሳሌ 13 የሚሆኑ ሽንት ቤቶች ነበሩ። እነዚህ ሽንት ቤቶች ጸድተው እንደ አዲስ ተሰርተው አልቀዋል። የውሃ መስመሮች ተዘርግተዋል። ሚዲያ ሩም ተሰርቶ እየተጠናቀቀ ነው። የካፍ ቢሮ የሚባሉም ክፍሎች አሉ። የቪአይፒ ክፍሎች እና ላውንጆች እየተሰሩ እያለቁ ነው። በዚህ በኩል ጥቂት የሚቀሩ ስራዎች ይኖራሉ። ልብስ የሚቀይሩበት ሩሞች በደንብ ተሰርቶ አልቀው የተቀመጡ ናቸው። በሚቀጥለው አንድ ወር ሁለት ወር ውስጥ ተጠናቆ መስከረም በኋላ ፕሪሚየር ሊግ ሌሎች መጥተው ሊጫወቱበት ይችላሉ ብለን ተስፋ እናደርጋለን። የመጫወቻ ሜዳውን የሳር ጥራት በተመለከተ ጥያቄ የቀረበላቸው ሚኒስትሩ አቶ ቀጀላ መርዳሳ፣ በካፍ በኩል ጥራቱን የሚከታተል ባለሙያ መኖር እንዳለበት ሀሳብ መቅረቡን ገልጸው እስካሁን ግን ደረጃውን ጠብቆ እየሄደ መሆኑን ነው የተናገሩት። ጥሩ ነው ቆንጆ ነው። ችግርም ካለበት ለውጥም የሚደረግበት ሊኖር ይችላል። ካፍም ባለሙያዎች፣ የሳር ባለሙያዎች አሉ። እንደዚህ አይነት ጉዳይን የሚከታተሉ ሰዎች እንድናደርግበት ነው ክትትል እንድናደርግ ነው። እና ክትትል የሚያደርግ ባለሙያ ያስፈልጋል የሚል ብቻ ነው እስካሁን ድረስ የሰጡ እንጂ መደምደሚያ ላይ አልተደረሰ። ከእግር ኳስ ሜዳው በተጨማሪ በቀጣይ የመሮጫ ትራኩን ለመስራት በጀት መያዙም ተገልጿል። አንድ ፕሮጀክት የሚቀረው ከዚህ መሀል ትራኩ ነው። ትራኩን ደግሞ ለማሰራት በየታ ሲዘን። በአጭር ጊዜ ውስጥ እናሰራለን። ይሄ ትራክ በኋላ ላይ ነው የሚሰራው ተብሎ ወደ ኋላ ነው መኪኖች መኪኖች ስለሚረማመዱበት ወደ ኋላ ላይ እንዲሰራ ነው ወደ ኋላ ያረግ ነው። ከሁለተኛው ምዕራፍ መጠናቀቅ በኋላ የስታዲየሙን ሶስተኛ ምዕራፍ ግንባታ በማስቀጠል አዲስ አበባ ስቴዲየምን የተሻለ ዘመናዊ ለማድረግ ይሰራልም ተብሏል።